ሄር ምላ እንግዲህ ሞት መስራት ይበቃኝ፣ አለ ከአሁን ወዲህ ከአብርሽ ህይወት መውጣት አለብኝ ብላ ወስናለች ማለት ነው። ውሳኔዋ በጣም አሪፍ ነው፣ ጥሩ ነው። ነገር ግን እስከ መጨረሻ ድረስ አይሄዱበትም ማለት ነው ያው እንደምታቆኛ እንደማታላል ነው ማለት ነው። አሰላሙ አሊኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ በያላችሁ በሰላማችሁ፣ በዘዘ ተረፍርፍ እይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኑ። እንግዲህ ሮታዬ ዛሬም አልመጣችም አይዞኝ፣ ተናፍቃለች፣ ትመጣለች እንሻለሁ ማለት ነው። እና በዚሁ አጋጣሚ እኔ የገረመኝ ነገር ቢኖር ማለት ነው አብርሽ አብርሽ ምን ልሆን ነው የምትለው ማለት ነው አንተ ማለት ነው ምክንያቱም አንተ ሄርሚላን ከፈለግካት በግልጽ አማርኛ አቲጂ እኔ እፈልግሻ አለው እኔ ላገባሽ ምኞታለኝ። ስለዚህ አንቺ ከሄሽ እኔ መኖር አልችልም፣ ያላንቺ ምንም ነገር ህይወት አይሆንልኝም ብለህ ለምን መልስ አልሰጣትም ማለት ነው። እንዴት ነው አንተ የምታስበው ማለት ነው። እንዴት አስበኸው አንተ ሚስትህ እያለች እንዴት ከእሷ ጋር ትላላጣለህ። ድጋሚ ሩታን ማማከር አለብሽ፣ በድጋሚ ሩታን ማየት አለብሽ የምትላት ማለት ነው። አንተ ጨልለሃል መሰለኝ ጭንቅላትህ ዞሮዋል። ማለት ነው እና በምን አስተያየት ነው አንተ ሩታን ድጋሚ የምታገኛት ማለት ነው? እሷ አንተ ብትሆን ማለት ነው ሩታ ሌላ ወንድ ይዛ መታ ማለት ነው፣ ከሌላ ወንድ ጋር እየተላላሰች እየተሳሳመች ከአንተ ጋር ስቀጥል ደስ ይልሃል እንዴ? ያምርሃል እንዴ? እያማረህ ትሄድበታለህ ታየታለህ። ዝም ብላት ማለት ነው። ምን አይነት አማርኛ ነው የምታወራው አንተ ማለት ነው? ረ የምታወራውን ነገር እንደው ይደብርብኛል። በል የፈለገ ውሸታምን ብትሆን ውሸትን ብታወራ ይሄንን ነገር ውሸት ነው፣ ሁለታችሁም ተመካክራችሁ ነው ማለት ነው። ምክንያቱም ልክ ቦርሳ ይመስል ማለት ነው፣ ቡታጀራ ስትሄድ ቡታጀራ ሄዳለ፣ ሸገር ስትሄድ ሸገር ትሄዳለ ማለት ነው። ስለዚህ እኛን አትሻውድን በዚሁ አጋጣሚ ማለት ነው፣ ለሚስትህን ክብር ይኑረህ። በቃ በመጣችበት መንገድ እኔ በቃ ወዲህ ከአንተ ጋር መላላስ ይበቃኛል፣ ከአንተ መጃጃል ይበቃኛል። ሴት ልጅ ነኝ። እና ለአንተ ዋጋ ከፍ ያለው ደግሞ ሲቀጥል፣ ምን አይነት ዋጋ ነው የከፈለችው? ከአንቺ ብዙ ነገር ተምሬያለው፣ ብዙ ነገር አይቻለው። ምንድን ነው ያየኸው? ብዙ ነገር መላላስ፣ መላላቅ፣ መሳሳም፣ ዝሙትን ማስተማር አደባባይ ላይ ምንድነው? እስቲ በእናንተ ፋይዳ የተገኘው ምን ተገኘ? በእናንተ ማለት ነው። ለነገር ዋንታ ማለት ነው። ለሩታ ምስጋና አነገርክም ማለት ነው። ደግሞ የዘፈኑ ነገር ሰማችሁት። እንዲህ መጨረሻ ላይ ማለት ነው ከዘመድ ወዛች አርቀኸኝ ማለት ነው። ማን አራቃት? ራሷ ወዳ ፈቅድ አይደለም የመጣችሁ? ዛሬስ ወዳ ፈቅድ አይደለም እንዴ? ከህይወትህ ልውጣ አይለችህ ማለት ነው። እሳ ከህይወትህ ልውጣ ስትልህ ማለት ነው፣ በሰላም መንገድሽ እህቴ ደህና ሁኚ ማለት ስትችል ገና በድጋሚ ሩታን ማዘን መተከዝ። ለምን አፈቀርካት? እንዴ ካፈቀርካት እኮ መብትህ ነው ማግባት ማንም የሚከለክልህ የለም። ይሄ የራስህ ህይወት ነው፣ ራስህ ነው የምትኖረው። ነገር ግን ሩታን አታስነካካት ማለት ነው። ሩታ በእናንተ ህይወት አያገባትም ማለት ነው። የፈለገም ድራማ ቢሆን ምንም ቢሆን ስራችሁን ብናቅም ባመጣችሁት ቪዲዮ አስተያየት መስጠት ግድ ስለሚለን እና እላላጣለሁ ካልክ ከሄርሚላ ተላላጥ እንጂ የሩታን ስም አታንሳ ማለት ነው። እናንተ ጭራሽ አብርሽ የሚናገረው ነገር አያቅም። አንተ ሁሌ ብር አትበል ማለት ነው። ብር ጠፊ ነው። አንተ የምትናገረው ከምላስህ ከአንደበትህ የሚወጣ ነገር አስተውል፣ ማለት ነው። ንግግርህን አሳምር፣ ንግግር ተማር። ሁልጊዜም ውሸት ሳይሆን ድራማ ሳይሆን እስቲ ምናወራለሁ ምንድነው ካፌ የሚወጣው ብለህ አስብ ማለት ነው። እንዴት ነው ባለትዳር ወንድ ሁለት ሚስት የሚያገባው ማለት ነው? እሺ ይፋ አድርግ፣ ይፋ አድርግና ሄርሚላትንም ሩታንም የምታገባቸው ከሆነ መብትህ ነው። ሁለቱንማ እችላለው ካልክ ማለት ነው። ነገር ግን አንዷ ፍቅረኛ አንዷ ጓደኛ አድርገህ፣ አንዷ የልጅህ እናት አድርገህ የት ሀገር ነው እንደዚህ አይነቱ ኑሮ የሚኖረው ማለት ነው? እኔ በመጀመሪያ በአንተ ታየውኝ ማለት ነው። ሲቀጥል አንድ ወንድ ልጅ ባለትዳር ከሆነ የሴት ጓደኛ ምን ታረግለታለች? ለምንድን ነው ሌላ ነገር ካልፈለገ በስተቀር በሚስቱ ላይ ሌላ ስራ ሊሰራ ካላሰበ ሚስቱ ለማሰቃየት ወይም ደግሞ የእሷን ክብር ዝቅ ለማድረግ ካልፈለገ የትኛው ወንድ ነው ባለትዳር ወንድ ሆኖ ሴት ልጅ ጓደኛ የሚይዘው ማለት ነው? አንተ እኮ የሌለ ነገር እኮ ነው የምታስተምረው ማለት ነው። እንዴ ተውጣ፣ ከህይወት ጠረግ ብላ ማለት ነው። የሄደችበት ትሂድ። እንዴ ሚዲያው ትምጣ። እኛ እኮ እሷን አልጠላናትም። እሷም እኮ እህታችን ናት፣ እንዳንተም እንወዳታለን። እንደ ሩታ ማለት ነው። ነገር ግን ዝሙትን አታምጡ፣ የሚያስጠላ ነገር አትስሩ ነው የምንለው ማለት ነው። አንተ ቆይ ትላንትና ለመጣች ለዚህ ቻርተፊሻል ማለት ነው፣ ሩታ ስንት ዋጋ ከፍላ ትምህርቷ አንትታ ቤተሰቧ አንትታ፣ አንዴ ትላንትና ስጨፍር ስዘልል የነበረው ማለት ነው የልጅ አባት ያደረገችህ ሚስት እንኳን ዋጋ ከፍለልኛለች ብለህ ያላሰብከው ማለት ነው። እቺ ስላላሰችህ፣ ቂጧን አጠገቧ ስላወዘወዘችልህ ምን ሌላ ሌላ ነገር ምን አየብህ? አስቅም ነበር ከዛ በፊት? ሳቅ የለብህም። ሄርሚላ ሳትመጣ በፊት ስቃህ አታቅም አይደል? አፍህን በመርፌ ነበር አይደል የተሰፋ። እሷ ከመጣች በኋላ ነው መሳቅ የጀመርከው አይደል? ምክንያቱም አዋ ዝሙት ስለምታስተምርህ ማለት ነው። እንደ ፈለግክ ስለምትሆን ማለት ነው። ያንን ነገር ሊያስደስትህም ይችላል። ሩታ ግን ያቆሻሻ ነገር፣ የሚደብር የሚያስጠላ ነገር ፈቅዳ ስለማሰጥህ ይሆናል። አሁን እንደፈለክ መሆን አሁንማ ማንም አያዝንልህ አብርሽ ሩታ ሩታ ናት ማለት ነው ምክንያቱም ተይዛ ነበር አሁን ማለት ነው አንድ ወንድ ልጅ ብታመጣ ማለት ነው ጣራ ነው ብጨምጠው ማለት ነው ጭርር ነው ምትለው ይሄው ውፍፍር ያለ ስጋህን ማለት ነው በአንድ ቀን ነው የሚበተነው ማለት ነው ከዚህ ሁሉ ስራት ያዝ ስራትህን ይዘህ ወደ ሚስትህ ወደ ልጅ ተመለስ ማለት ነው አይ ሄርሚላን እፈልጋለሁ ካልክ ሩታ ለምን አታስፈልግህም በቃ ከሩታ ጋር ላይፍህ ጨርሰሃል ነገም ደግሞ ሄርሚላትን ጀስት እንደ ሩታ የሆነ ነገር ስትወልድ ወይም ደግሞ አርግዛ ስትወልድ ሌላ ሴት አምጥታ ትደርብባታለህ። በቃ ያንተ ፋሽን ይሄ ነው። በአንተ ይሄ ነው የምንማረው ማለት ነው። ለእኛ የምታስተምረን የምታስተላልፍለን ይሄ ነው። እኔ እውነት ለመናገር ማለት ነው ሄርሚላ እንደዚህ አይነት መርስ ስሰጠው በደስታ ነበር የሚቀበላት ያልኩት በቃ እኔም ወደ ልጄ ልመለስ፣ አንቺም እንደ እህትነት እንግባባለን፣ እንገናኛለን፣ እንደዋወላለን ሊላታለው። ጭራሽ ሊያለቅስ እኮ የቀረው ነገር የለም ሶፍት ብሰጥህ ደስ ባለኝ ማለት ነው። ምን አይነት የወረደ ልጅ ነው? እኔ አላውቅም፣ አብርሽ በዚህን አክል ትወርዳለህ ብለህ ማንም አላየህም። እስቲ ሰው እንደ ጠላህ ህወቅ፣ ሰው ምን አክል እንደወደደህም አሁን ላይ ዝቅ እንዳረገህ ህወቅ ማለት ነው። ይሄ ኮ ሚዲያ ጠፊ ነው። አንተ ለክብረ ተጨነቅ ማለት ነው። ሴት ልጅ ናት፣ በቃ እሷም አታሰድባት ቲድ አልፈልግም አለችህ። በቃ ተጨማላ አለቃችሁ የምትፈልጉትን ነገር አረጋችሁ፣ ኦዲንስ ኮዲንስ አባላችሁ። ሩታን ያንን ስቃይ ያንን መከራ አሳለፈች፣ በአንተ የመጣ ማለት ነው። ነገር ግን አሁን በጣም ያስጠላብሃል። ልጄን፣ አልፈልግም ሚስቴን አልፈልግም ካልክ ሂድ ከእሷ ጋር ማለት ነው። ነገር ግን ሩታን እናማክር። እንዴት ነው የምታማክራት? ቆይ የምትላት ነገር ምን አለ? አንቺም እሷንም አብሬ ልሁን፣ ወይም ደግሞ አንቺ ሚስቴ ሆኝ እሷ ደግሞ በፈለግኩ ሰዓት ስትስመኝ ስትልሳይ፣ ምንም መልስ እንዳትሰጪ ምንም ነገር እንዳታረ እንዳቲ። ምክንያቱም ሩታ የቤት ዘበኛ ትሁን፣ አንተ እንደፈለክ መሆን። አሁንማ እንደፈለክ አትሆንም አብርሽ ማለት ነው። ምክንያቱም ታሳይካለች ማንነቷን ማለት ነው፣ ምን እንደሆነች ማለት ነው። ሩታ ጠንቅቃህ ነው የምታውቃው። ነገር ግን ያስጠላብሃል፣ ይደብራል እንደዚህ አይነት ንግግር ማለት ነው። ወንድ ልጅ አይደለህም፣ ቆፍጠና አትልም። እስከ መቼ ድረስ እንደዚህ እየዋሸህ ማለት ነው? እስከ መቼ ድረስ በዝሙት እየተጨማላለክ ማለት ነው? ዝሙትን እያስተላለፍክ ትኖራለህ ማለት ነው። እቺ ሃገር እኮ ጠፊ ናት። ነጌስ የምትገባበት እስቀብር ለነገ ቤትህስ ለዛኛው ስተውሺ ለልጅህ ምንድነው የምታስተምረው?